በተያያዘ ዜና ልዩ ልዩ በዓላትን ከስፖርቱ ጋር በማቀናጀት እየሰራ ሲሆን 19ኛውን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀንና የአፍሪካ ወጣቶች ወር በዓላትን በማስመልከት ጽህፈት ቤቱ ከአለም አዝበም አጠቃላይ መሰናዶ ሁለተኛ ደረጃ ትምህርት ቤት ጋር በመተባበር በአካል ብቃት እንቅስቃሴና በጥያቄና መልስ ውድድር አክብረዋል። በዛሬው እለት ያው የአካል ብቃት እንቅስቃሴ በትምህርት ቤታችን ተከብሯል። ይሁን እንጂ ግን ይሄ እንቅስቃሴ ያው እስከዛሬም እኛ የምንሰራው ሰራው ስራ ነው። ግን ዛሬ ከሌላው ቀን ለየት የሚያደርገው የስፖርት ጽህፈት ቤት ከትምህርት ቤቱ ጋር በመነጋገር ከትምህርት ቤቱ ስፖርት መምህራን ጋር በመነጋገር በ15 ቀን አንድ ቀን እንዲሰራ የሚለው መርህ ተግባራዊ በማድረግ የተሻለ እንቅስቃሴ በዛሬ ሁለት ትምህርት ቤታችን ላይ ተሰርቷል። ይህም እንቅስቃሴ ጾታ ሳይገድብ፣ እድሜ ሳይገድብ፣ ሃይማኖት ሳይገድብ ማንኛውም ሰው ማንኛውም አካል በያለበት ቦታ ቢችል ሁልጊዜ ጧጧት ያ ቢችል ደግሞ በሳምንት አንድ ቀን ሁለት ቀን መስራት አለበት ይሄ በተናጠኑ ግን በግሩፕ ደግሞ ሲሰራ ግን እንደኛ ትምህርት ቤት በ15 ቀን እንዲገን ግን እንዴት ድምቅ ባለ ሁኔታ እንዲሰራ የተባባንበትና እና የተነጋገርንበት ሁኔታ ስላለ ስፖርት መስራት ጤንነታችንን እንጠብቃለን። ስለዚህ ስፖርት ከማንም ከምንም በላይ ለራሳችን ትልቅ አስተዋጽኦ ስላለው ይህን ስፖርት በአግባቡ መስራት እንዳለብን የራሳችንን አስተዋጽኦ እናደርጋለን። ስለዚህ ማንኛውም ዛሬ ላይ ባየነው የወጣቶች ወር ቀን በጣም ደስ የሚል ነበረ። ይህ ወር ደግሞ ያው በአመት በአመት ሁልጊዜ መደረጉ ያው ምን ያክል ለወጣቶችና ለማህበረሰቡ ምን ያክል ትልቅ አስተዋጽኦ እንዳለው ለማሳየት ይመስለኛል። እና ደግሞ በዚሁም በተመለከተ የዛሬ ዋን ቀን መሰረት በማድረግ የተለያዩ ተማሪዎችን እንትን ጥያቄና መልስ ውድድርም ነበረ። ጥያቄና መልስ ውድድርም ደስ የሚል ነበረ። አሪፍ ነው። ያው እንደገናም ሽልማቶችም ነበሩ። እነሱንም ተቀብለናል እናመሰግናለን። በጣም ደስ የሚልና የሚያዝናና ስፖርት ነው፣ የሰራ ነው፣ አሪፍ ነው። ከተጠየቁት ጥያቄ አንድ በመመለስ አንድ ደብተርና ሁለት እስኪብርቶ ተሸልመናል። ያው ዛሬ በአልማዝበም አጠቃላይ የሁለተኛ ደረጃ ትምህርት ቤት የአካል ብቃት እንቅስቃሴ ፌስቲቫል በማዘጋጀት በደመቀ ሁኔታ ማክበር ይችለናል። ያው ተማሪውን እና መምህራኑን ሌሎች ሌሎች ባለሙያዎች ያስተዳደር ባለሙያዎችንም ያካተተ እና ባካተተ ሁኔታ ጤና ተኮር የአካል ብቃት እንቅስቃሴ ማሰራት ችለናል። ማስተማርም ችለናል። ለቀጣይ ዝግጁ ሆኖ ተማሪውም መምህሩም ወደ መማር ማስተማር ሂደቱ ዝግጁ ሆኖ አእምሮን ዝግጁ አድርጎ ሲገባ ያው የማስተማር ተማሪውም ደግሞ ትምህርት የመቀበል ሁኔታው ያው የነቃና የተሳካ ሆኖ ይሆናል ብሎ ስለሚታሰብ ይህን ስራ መስራት ይችለናል። ስፖርት ደግሞ ማንኛውም ነገር አእምሯችን ዝግጁ እንዲሆን ያደርጋል ተብሎ ስለሚታሰብ ይህንን ማድረግ ይችለናል።